ይደሰታሉ በረመዳን መምጣት ማለት ነው። ለምን በረመዳን ውስጥ ብዙ ፋይዳዎችን፣ ብዙ አጅሮችን፣ ብዙ ምንዳዎችን፣ ብዙ ደረጃዎችን ስለሚያገኙ በጣም ደስ ሲላቸውና አህለን ወሳህለን ቢለው ረመዳን ወርን ሲቀበሉ፣ ሸይጣን ደግሞ ረመዳን ሲበጣ ያዝናል ማለት ነው። ደስተኛ አይሆኑም። በቃ መጣ ደግሞ ይላል መጣ ደግሞ ይላል። ለምን ስለሚታሰር ነው። እንደፈለገ ሸርን መበተን አይችልም። እንደፈለገ ሰዎችን ከመልካም ስራ ማራቅ አይችልም። ዋና ዋናዎቹ የሚያሰማሩት እዚህ አካባቢ ላችሁ አጥፎ ሰው አጥምሙ፣ አንተ ሶስት ሰው አጥምም፣ አንተ አራት ሰው እያለ የሚያሰማራ ዋና ዋና ሸይጣኖች ቀንደኞቹ ማለት ነው ስለሚታሰሩ ለእነሱ ደግሞ የረመዳን መምጣት ሀዘን ነው ማለት ነው፣ ያዝናሉ ማለት ነው። በቃ ቢያዝኑም ግን አይቀርላቸውም። ረመዳን ይመጣል፣ ተላቅመው ይታሰራሉ። ምንሩ ነቢ ስ ሰለም ረመዳን በመጀመሪያው ለሊተሩ ነቢ ስ ሰለም ሸይጣኖች ይታሰራሉ አሉ። የጀነት በሮች ይከፈታሉ አሉ የጀሃንም በሮች ደግሞ ይዘጋሉ አሉ። ነቢዩ ሶለላሁ ዓለይሂ ወሰለም ሸይጣን ይታሰራል ማለት ነው። አሁን ዛሬ ረመዳን ቀኑ 26 ነው፣ ሌይሉ ደግሞ 27ተኛው ሌይል ነው ማለት ነው። በጣም የሚፈለግ ከዚህ ከዓሽር አዋኽር ከመጨረሻዎች የስር ቀናቶች መካከል በጣም በጉጉት የሚጠበቀው 27ተኛው ሌይል ነው። ዛሬ ሌሊት መንቃት ያስፈልጋል።

ሸይጣን ፊልዓለም ደግሞ ይበሳጫሉ፣ ይከፋሉ፣ ማለት ተቃራኒ ይከፋሉ። ረመዳን ደግሞ ሲወጣ፣ አሁን ረመዳን ሲመጣ ሙስሊሞቹ እንትን ያዘጋጃሉ የሾርባ እቃ ያዘጋጃሉ፣ ቴምር ያዘጋጃሉ፣ ያው ድግስ ማለት ነው። ለረመዳን ብለው እንትላሉ፣ እነ ደግሞ እስር ቤት ይገባሉ ማለት ነው። ረመዳን ደግሞ አሁን ሊወጣ አይደለም። ትንሽ ቀን የቀረው ሶስት ቀን አራት ቀን የቀረው ረመዳን ደግሞ ሲያልቅ ደግሞ ምንድን ነው የሚሆነው? ሙስሊሞች ያዝናሉ። አለቀ በቃ በቀል ያልቅብ ነው ማለት ነው። ምንም ሳንሰራበት ይላል ሰው። መጀመሪያ የተኛው ሰው እንቅልፍ ያሸንፎት፣ መዘናጋት ምናምን በነፍስ ያተታሎ በዱንያ ያተታሎ መጓደኛ ያተታሎ ከመልካም ስራ የራቀው ሰው ምን እላል? ረመዳን በቃ ይላል። ግን መልካም የሚሰራውም ይላል። ይህን መልካም ሰሪው መልካም ያልሰራውም ሁሉም ያዝናል በረመዳን መሄድ፣ በረመዳን ማለቅ። ሸይጣንስ ይደሰታል። ልጆቻውን እስካሁን አሁን ድግስ ጀምረዋል። አለቆቻችን ሊፈቱልን ነው፣ ረመዳን ሊያልቅ ነው። በቃ ይላል በቃ ይሉና ይደግሳሉ ድግስ ሸይጣኖቹ ማለት ነው። ይደግሳሉ። ለምን? አለቆች ይፈታሉ። እነሱ አለቆች ስለሚፈቱ ረመዳን ሲመጣ እኮ ይፈታሉ፣ ሸይጣኖች ይፈታሉ። ስለሚፈቱ እነሱ ይደሰታሉ፣ እኛ ደግሞ እንከፋለን። ገባች አይደለ? በመጀመሪያው ምን አልኳችሁ? ረመዳን ሲመጣ ሙስሊሞች ይደሰታሉ፣ ሸይጣን ያዝናል። አይደለም ሲወጥ ረመዳን ሲያለቅ ደግሞ ሙስሊሞች ይከፋሉ፣ ሸይጣን ደግሞ ይደሰታል ማለት ነው። ከዛም በኋላ በቃ ልክ ከውጭ ሀገር ለመጣ ሰው እንደሚደረገው እንትን አቀባበል ለማድረግ የእነሱ ጭፍራዎች፣ ቤተሰቦቻቸው፣ ልጆቻቸው፣ ሌሎቹም ሸይጣናት ይደግሳሉ፣ ምግብ ያዘጋጃሉ። ምን እላሉ? በቃ ረመዳን አልቋል፣ አሁን አላቆቻችን ይፈታሉ ምናም ብለው በቃ በልዩ ሁኔታ ይዘጋጃሉ አጃይብ ነው በጣም ከዛ በኋላ ምንድነው የሚሆነው መዝጊድ የገባውን ሰው በረመዳን ያስወጣሉ ማለት ነው ውጣ ረመዳን ስለሆነ ገባኸው ብለው አመቱን በሙሉ መዝጊድ እንዳይገባ አምናም የገባ አልነበረም ረመዳን ስለመጣ እነሱም ስለሚታሰሩ ገብቶ ነበረ አሁን ሲፈቱ ደግሞ እንደዚሁ ዘመቻቸውን ይጀምራሉ። ምን ዘመቻ ነው? ዝክር አጠናክሮ የያዘን ሰው ዝክሩን እንዲቀንስ ቁራን ጠዋትና ማታ የሚቀራ የነበረው ሰው አሸራዋክረ ትካፍ ገብቶ የሚቀራ ድዋ የሚያደርግ የነበረውን ሰው ጎተቶ ደኋላ የማድረግ ማድረጊያ እንትን ደግሞ ሹር ያደረጉና እንደገና በተጠናከረ መልኩ ሰውን ለማጥቃት እንደገና ስብሰባ ይጠራሉ ከተፈቱ በኋላ ሸይጣኖቹ ማለት ነው። ስብሰባ ይጠሩና አሁን እንግዲህ ይሄ ሰው የመሐመድ ኡመቶች ሙስሊሞቹ በረመዳን መምጣት እኛ ያበላሽነው ሁሉ ያስተካክለዋል። ተውበት አርገው ወደላህ ዞረው ወደላህ አቀርበዋል። መልካም ስራም የሰሩ ነበረ የቀሩ ነበረ። መስጊድ ገብተው ተራዊ ለይል የሰገዱ ነበረ እፍጣሩም ሰውን ያስፈጠሩ ነበረ። ስለዚህ ጠንከር ብለዋል። እነዚህ ሰዎች እንዴት አድርገን ወደ ነበሩበት እንመልሳቸው ብለው ስብሰባ ላይ ይነጋገራሉ ማለት ነው፣ ስብሰባ ላይ። ከዛ በኋላ ጎበዝ ጎበዝ ሸይጣኖች ይመረጣሉ፣ እነዚህ ሰዎች መመለስ የሚችሉ በዚህም በዛም በዚህም ብለው። መመለስ የሚችሉ ሸይጣኖች ይመረጡና፣ በቅና ከሌ ከሌ እዚህ አካባቢ የተባለ በየቀኑ እንደገና ስምሬቱን ይጀምራል ሸይጣን ማለት ነው፣ ያሰማራል። በቃ ከዛ በኋላ አምና እስከ ረመዛን ዓመቱን በሙሉ ጀለቢያ ያለብሰዋል። ያልነበረው ሰው ረመዛን ሲመጣ ገሶ ይለብሳል። ዝክረመቱን በሙሉ ያዘከረው ሰው ረመዳን ሲመጣ ምን ያረጋል? ይዘክራል። ቁርአን ደግሞ አንድ ቀን ከፍቶ ማያውቀው ሰው ረመዳን ሲመጣ ቁርአን ከፍቶ ይቀራል። ቁርአን ሰደቃ ያወጣል። ምን ላል፣ ገባችሁ? ሚስባህ ይገዛና ይዘክራል። ደግሞ ምስባህ ይገዛል። ይሄ ምስባህ ነው፣ ይገዛል። ከዛ ኮፍያ ይገዛል። ጥምጣም ይገዛል። ጀቤያ ይገዛል። ልክ ረመዳን ሲወጣ ሸይጣኖቹ ያስወልቁታል ጀለቢያውን። በቃ ይበቃል። እኛ ስላልኖር ነው የለበስከው ብኖር ኖሩ አትለብሱም ነበረ። መዝግድም መግባቱ ይበቃል። በቃ መዝግድ የገባሁም እኛ ስላልነበረነ የገባ ስለታሰርነ እስር ቤት ነበርኛ፣ አሁን ተፈተናል። አውልቅ መዝግድም እንዳትሄድ ብለው በተለያየ መንገድ በዱንያ ጣጣ ምናምን አድርገው እነኝ ሰዎች ደንበኞቻቸውን እንደገና አምና ከሳ ከነሱ ጋር ከረሙ፣ ደንበኞቻቸውን ለማስመሰል መዝ የተገቡ ሰዎችን እንደገና መልሰው ወደ ቦታቸው ይመልሷቸዋል። ሸይጣኖች ማለት ነው። አላህ ይጠብቀን። አሚን በሉ። አላህ ይጠብቀን። አላህ ይጠብቀን። ቀጠላህ አድርገን። ስለዚህ በዚህ መልኩ ወጥመዳቸውን ዘርግተው ትንሽ

ይጫወቱባቸዋል ስለዚህ ምንድን የሚያስፈልገው ጠንቀቅ ማለት እኔ ቁርአን ጀምሬያለሁ ረመዳን ላይ አልተውም አሁንም ሞቶ ሲወሰቡ ይሰን ተውተው ሲል አልተው ዚክርም ደግሞ ረመዳን ላይ ጀምሬያለሁ አልተውም ዚክሬንም መስጊድ መግባት አላ ወፊቆኝ ጀምሬያለሁ በተድግ ያለው ወደላ ተመልሽ መስጊድ ገብቻለሁ አልወጣም ከመስጊድ ብለን ግግም ማለት አለብን ማለት ነው የሸይጣን መንገድ እንደሆነ አውቀን ከመስጊድ መራቅ የሸይጣን መንገድ ነው ያለ መስገድ የሸይጣን መንገድ ነው። ያለ መዘከር፣ ያለ ቁርአን፣ ያለ መቅራት የሸይጣን መንገድ ነው። ይሄ ነው። ቀን ጠንቃቃ መሆን አለብን ከአሁኑ ማለት ነው። ዛሬ እንዳልኳችሁ ግድም አ ሃያ ስድስተኛው ቀን ነው ረመዳን ባቂ ለረመዳን ሰላሰቱ አያም ሶስት ቀን የቀረው ማለት ነው። ወይም አራት ቀን ማለት ነው። ለይሉ 27 ነው ዛሬ። ስለዚህ ረመዳን ከወጣም በኋላ።

አባቴም ጠንቀቅበልና በልና፣ ዒባዳን እንዳታጓዘ እና እኛ እናንተም ማጓዘ የለባችሁ። እናንተም አሁን እዚህ ቁራን ትይዛላችሁ ስትመጡ፣ ቁራን ትይዛላችሁ ስትመጡ ትቀራላችሁ። ምን አይደለ? ስለዚህ በዚህ መልኩ እሱም ነቅቶኛ እንደሚጠብቅ እንደሚያሳስተን፣ እኛም ደግሞ እንዳንሳሳት ከአሁኑ ንያ አድርገን ንያ አድርገን ነው መቀመጥ ያለብን ረመዳን ሲወጣ

ስለዚህ ይህን ነገር በደንብ አድርጋችሁ ሰምታችሁ በተግባር ለማዋል መናየት አለባቸው። በዚህ እናቆማለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።